የሚገርም ነው። በጣም ይገርማል የሰው መመሳሰል። አነጋጋሪ ሰሞኑን የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን ይመስላል የተባለው ግለሰብ ምንም አይለያዩም። በጣም የሚገርማችሁ እንግዲህ የኢትዮጵያ ጠቅላይ ሚኒስትር ከአስራ ምናምን ዓመታት በፊት ነው ህይወታቸው ያለፈው። አንዳንዶቹ አይሳቸው በቃ ህይወታቸው አላለፈም፣ ከዚህ በፊትም አስክሪን ሳጥ ናቸው ባዶ ነው በማለትም ብዙ ሀሳቦችን ሲያቀርቡ ነበር። አሁን ደግሞ አንዳንዶች አይ ጠቅላይ ሚኒስትር መለስ ዜናዊ ናቸው በእውነት ምናምን ይላሉ። አይደሉም ጠቅላይ ሚኒስትር መለስ ዜናዊ በዚህ ሰዓት ቢሆኑም በአስራ ምናምን አመት በኋላ ፊታቸው ላይ ምን አይነት ጸማቸው አካባቢ ምን ይገኛል ደግሞ በዚህ ሰዓት እንዴት ነው ቦታውስ ውስጥ እንዴት ነው? እንዴት ቪዲዮ ሊወጣ ይችላል? ምንም የማይመስል ነገር ነው። እሳቸው እንደምታውቀው እንዳረፉ ነው። ይኛው ደግሞ የአረብ ዜግነት ያለው አረብ ነው። በጣም የመመሳሰል ነገር በጣም እጅግ ብርካቶችን ያስገረመ ነው። የአረብ ዜጋ ነው። እሳቸው እንዳልሆኑ እና እሳቸው እንዳረፉ በትክክል ግልጽ እንደሆነ ነው። ምንም ጥርጥር እንደሌለ እና ብዙዎቹ ሀሳባቸውን ሲያቀርቡ የታዘብነውን ለማስመልከትም ነው። በጣም ይገርማል። የሚገርም መመሳሰል ነው። ለሰው ልጅ በዓለም ብዙ ቦታ እንደምመሳሰል አምስት በተለይ መልክ እንደምቀራረብም ነው በርካቶቹም እየገለጹ ያሉት ማለትም ነው። ይህ ደግሞ በጥናትም የተረጋገጠ ነው። ሚኬታፖርን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኙ። ሰላም ቆዩልኝ።